ሉሲና እንግዳው ወይም ደግሞ ሉሲ ከጓደኛዋ ጋር ያቀደችው እቅድ እየተስተካከለላት ነው። ያ ማለት አቤልን ለማስወገድና እንዲሁም የአቤልን ንብረት ለመውረስ ነበር ያሰቡት። ይህም ሆኖ ደግሞ ጆን ባለፈው እንግዳ ጋር ስታወራ ስለ አቤል መግደል ሰምቷት፣ አንቺ ጨካኝ ብሎ ሊያወጣጣት ሲሞክር ደፈረኝ ብላ ተናግራ ጆንና እና አጣልታቸው ማጣልታቸው ነበር በዛ የተነሳ ጆንና እና አቤልም ታጣልተዋል አቤልን አቤል ማንኛውም ማመን ግራ ገባው ጆን የልጅነት ጓደኛ ነው እናም እህቱም ደግሞ ሉሲ እንዴት ይማናት ለሁሉም ውጭ ሆኖ ጆን ነገር ግን እየጠረጠረው መጣ አቤል ገነትና ጆን ታርቀዋል። ነገር ግን ደግሞ እንግዳው የሚባለው የሉሲ ጓደኛ ጆንን አጋጣሚ መንገራ ጊንቶ እንደ ጓደኛ ይዞታል እያስመሰለ ከሉሲ ጋር ሆኖ ጆንን በጣም መጥፎ ነቅር እያሰራው ነው። ጆንን አሁንም ጓደኛው እንግዳ ጓደኛ መስሎት ከሉሲ ጋር እየተመካከሩ ሉሲን ደግሞ እንደሚያጠቃትና የቅርብ ጓደኛ መስሎ ሉሲና እንግዳው በውስጥ ታዋቂነት ስራቸውን እየሰሩ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ እንድቤተሰቦች እንዴት ናችሁ? ከኔ ከሁሉ ሰላም አልሐምዱሊላህ ረቢልአለሚን በያላችሁበት ሰላማችሁ ብዝት ይበል። ለቻናል ስከረ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ።

መርሱን ከውስጥ እንደጨመረች እና ከዛ መታ ደግሞ ቴናዬ እንግዲህ እንደጠጣችው ቴና እንድታመመች ታውቆ ነበር። ያ እንዴት ናቃባት ጁዙ እንደፍታስ ተቀው በርቀት ብለዋለች። እቃውን ብትባልም አይ እኔ ብላ በዛ ትሸፋፍናላች። ያንን ግን ጆን አጋጣሚ ቤት ውስጥ ብቻዋን ቁጭ ብላ ሉሲ ከእንግዳ ጋር ስታዋራ ሚስጥር ሰማባት። ሚስጥሩም ደግሞ ስለ አቤል መግደል እና ቀጠ የሚያደርጉትን ነገር ነበር። እሱም ጆን ተናዶ ደግሞ ሲመታ የሆኑ አንቆ ያዛትና ሲያወጣጣት ጮኸች። ስትጮግ ደግሞ ደፈረ ብላ እና ሊስትናገር አቤልና ጆን ተጣሉ። አቤል የትኛው ማመን ከበደው። ጆንም የጀን ጓደኛው ነው በጣም የሚምነው ነው። ሉሲም ምህቱ ናት በጣም ለማመን ተቸገረ። እንግዲህ ገኒና ጆን ተጣልተው ነገር ግን ገኒና ጆን ታርገዋል። ገኒ ግን ሉሲ በጣም ጠርጥራታለች። እንደ ጥርጣሬዋም ደግሞ ጆን ደረሰባት። እንዲሁም ብሌን እንግዲህ የሉሲን ሴራ ለምን እንደመጣች ስት ነግራገርነት አላመነችም ታላመነችም። እንዴት ነው አንቺ ሉሲ ወንድሟን የምትጠረጥሩ በዚህ መልኩና የምትገለው ምን ፈልገ እንድስታደርጋለች ብላ ተቃወመቻት። ነገር ግን አሁን ላይ በምታየው ነገርና እያጠር በሚፈጽመው ነገር ብሌን ራሷ ሉሲን ጠረጠረቻት። በዛ ላይ ደግሞ ወንድሟን እንደመረዘችም አረጋገጠች። አሁን ላይ ግን ትልቁ ነገር የተፈጠረው እንግዳ ነው። እንግዳ የሚባለው ለቲና ቸኮሌት ሰጥቷት ነበር። እሱም ደግሞ የሉሲ ጓደኛ ነው። ያንን ቸኮሌት ሰጥቷት ማን ሰጠሽ ሲሏት፣ እንግዳ የሚባል ሰውዬ ብላ ነገረቻቸው ለነ አቤል ከዚያም በኋላ በምንዛ ቤት ገባ ቢባል ተጆን ጋር ጓደኛ አጋጣሚ መሆኑን ነው ተናደልከው ብሎት ሉሲ እንደማያውቃት አርጎ ነገር ግን ለጆን ምርት ጓደኛ እንደሚሆኑ ታውቆት ከዚያም በኋላ ጓደኛ ጋር እንደተጣለ ሚስጥሩን ነገረው። ያም እንግዲህ እንግዲህ ጆን ወደ ጓደኛ ጋር ሂድና አስታርቃችኋለሁ፣ አግዝሃለሁ፣ ተጎን ሆናለሁ ብሎ እንዲያጋጅ ተስማማና ጓደኛ አረገው። ነገር ግን ጆን የዋሁ ጓደኛ መስቶት እንግዳ ንሽ ብሎ ወደ አቤ ቤት ይዞ ታዲ እንግዳ ግን የሄደው ለራሱ ጥቅምና ከሉሲ ጋር ያለውን ሴራ ሊጠነስስ ነው። ያም ደግሞ አቤል ቤት ለመግባትና አቤልን እስከ መጨረሻው ለማዳከም ነበር። ያን ቀን ሉሲ እንግዳውን ስታየው በጣም ደነገጠች። ከዚያም በኋላ እሱ ይወጣ በስልክ እያወራ እየተወራሩ ሴራቸው መጠንሰስ ጀመሩ። አሁን ላይ አቤል ብቻውን ነው። ምክንያቱም የአቤል ብቻ መሆን ደግሞ ለነ ሉሴና እንግዳ በጣም ክፍተት ሆኖላቸዋል። እነሱም ደግሞ አቤልን እና ጆንን አጣልተው አቤል ብቻውን ቤት ውስጥ እንዶሩና ለስራቸው እንዳመቻቸው ነው ድርጊታቸው። ምክንያቱም ጆን ሲመጣ ገን ትሄዳለች፣ ገን ሲመጣ ጆን ትሄዳለች። አቤል ብሌን ደግሞ ስራ ስለሆነች ጓደኞቹ እየሄዱ እየጠየቁት ነበር። በመጀመሪያ ስራቸው ጆንና አቤልን ለማጣላት ነው። ከዚያም በኋላ ሉሲ በዚህ በኩል ሴራ ተጠነሳለች። እንግዳም በዚህ በኩል አቤልን እያስመሰለ ከሉሲ ጋር ያለውን ነገር ጠብ ያበረታል። ያ ማለት የጆንና የሉሲ ጠብ በረታ ማለት ደግሞ ጆንና አቤል እያደር ተጣሉ ማለት ነው። ምክንያቱም የሉሴት እስከሆነ ድረስ እሷን እህቱን ያምናል። በስተ መጨረሻ ጆን እንግዲህ ትክክለኛው ነገር ተናገሪ ቢላት አጋጣሚ እንግዳ ያለችውን ሳታከብለት ቀርቶ እቤት ሲመጣ ብቻዋን ሲያገኛት ሉሲና ነቃት ሲያንቃትና ሲያስጨንቃት ከዚያ በኋላ ብሌን ደረሰች። ምን ሆናችሁ ነው ብትላት፣ አይ ትንብሯት ነው ይዣት ነው ብሎ ራሳቸውን አጥፋፉ። ከዚያም በኋላ ሄደው ጆን ደግሞ ትክክለኛውና የሰራችሁ ስራ ነገራለሁ ሲል ሲከራከራት እንግዲያ ሉሲን የሆነ ነገር ማድረግ አለብክ ብሎ ወደ ቤት ይዞ ተዴ። አሁኑ ከሉሲ ጋር ጠብ ተፈጠረ ጆንና ሉሲ። ያን ጊዜ ግን ወንድምሽን የመረሹ አንችነ ሲላት፣ እሷም ደግሞ እንደ ስትለው በጥፊ አላት። ያን ጊዜ ድንገት አቤል ብቅ አለ። ነገሩ ተባባሰ። አሁንም እንግዳ አስመሳይ ሆኖ ሉሲን እና ጆን እያጣላ በዛ ላይ አቤልና ጆን እንዲጣሉ እያደረገ ነው። ፈቅዳቸውም ጆንና አቤልን እስከ መጨረሻው ማራራቅ አለብን አላት። እኔ ባዘዝኩሽ መሰረት መስራት አለብሽ ካልፈጠንሽ፣ አንቺ ላይ ነው እምወርደው እያለ ያስጨንቃታል። እንዲሁም አባቷን እንደገደለችና አላጠቅም ብላ በጣም ኃይለኛ መጥፎ እንደሆነች እየነገረ ነበር። ነገር ግን አሁንም ወንድ የሚማጥፋት አልፈልግም ስትለው እንግዳማ ራሱ ይመጣል እያለ ያስፈራራታል። እንግዳ በጣም ጨካኝና አረመኔ ነው። እዛ ላይ ሉሲን አሁን ወንድሟንም እንድታስወግድ እያስገደደን ነው። አቤል ይህን ነገር ብሌንም ሉሲን አትመናት ይሁን ነገር ይዛለች ስትለው እንዴት ብዬ ልመን እያለ ግራ ተጋብቷል። እንዲሁም ደግሞ ሉሲ ብሌንን አትመናት ስትል በጥፊ መታት። ብሌን ለኔ ምን እንደሆነች ብታቂ እንዲያት ነበር ካአሁን በኋላ ስለ ብሌን ምንም ነገር ብት አንላቀቅምብሮ ጥሯ ሲሄድ ቅርታ ጠየቀችው ነገር ግን አሁን ላይ ገኒና ጆን ስለነገራን ነገሩን፣ ገኒና ብሌንም እንደጠራጠሯትና ብሌንና ሉሲም በጣም ከፍተኛ ጸብ ላይ ደርሰዋል። እንዲሁም ደግሞ ቴናዬን እንደምታሰቃያትም እየነገረችን ነበር። አሁን ላይ ነገሮች ሁሉ ግራ ያጋባሉ። ብሌንና ሉሲም በጣም ከፍተኛ ጸብ ላይ ደርሰዋል። ሲከራከሩና ሲመታት ሁሉ እየደረሰባቸው ነው። አቤል አቤል እየጠረጠረ ነው። ነገሩ ሁላ ግን ከብዶታለ። እዚህ መሀል ዋነኛው ተጫዋች ግን ሁሉ እንግዳ ነው። እንግዳ ሁሉም ነገር እያበጣበጠ ነው። ጆን እንግዳ መልካም ጓደኛ መስቶት ተቀበለው። ነገር ግን ከአቤል ጋር እያጣለውና እሱ እንደሆነ እንደዚ መሆኑ አልገባውም። ካስመሳይ ጓደኛ ለሄ